ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋ ሁሉ ሰላም ነው። በዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬ ሀይሚ ብዙዎቻቸው ያስቆጣ ነገር ነው ያደረገችው። ለምን አትሉም? ዳኒ እንደሚታወቀው የሶሲ ጓደኛ ነኝ ፍቅረኛ ነበርኩ ብሎ ነው የመጣው። ሶሲ ማለት ደግሞ ማናት ከተባለ ባለፈው ብሩኬ ፕራንክ አብሮ ሀይሚን ፕራንክ ካደረጓት ልጃችን ማለች ማለት ነው። አወቃቸኋታ እሷ አለች እንላቸዋለሁ። እንግዲህ ሶሲ ማለት የዳኒ ጓደኛ ከሆነች ዳኒ ደግሞ መጥቶ ሀይሚን ወዱሽ ያለው አፈቅርሽ ያለው ውትት እያለ ነው። ይሄ ብቻ አይደለም። ምንድን ነው ያለው? እኔ የውታጀራ ልጅ ባለመሆነ በጣም ነው የሚጸጽተኝ ምናምን ነገር አላት። እና ለምንድን ነው እንደዚህ የምትለው? ምክንያቱ ሲባል ደግሞ ቡታጅራ ተወልጅ ተወልጄ ባድግ ኖሮ አንቺን በፊት አቅሽ ነበረ። ያ ማለት ምናልባት ብሩኬን ባታገኝ ኖሮ ጓደኛዬ ትሆኚ ነበር አይነት ነገር ነው። ነገር እየው ማለት ነው። እና ለማንኛውም እንደዚያ አትበል፣ ልክ አይደለህ ምናምን እያለች ብዙ ነገር ብለዋለች። እኔ ያንተ ማስቀየም አልፈልግም፣ ጥሩ ሰውነህ ምናምን። እኔ የገረመኝ ሀይሜ፣ ትናንትና ነው የመጣሽው ዳኒ ሮስትን ደግሞ ከአንቺ በፊት ነው የምናውቀው። ሲሳደብ ምን ሲል ምን ሲል ነው? እንግዲህ የአዲስ አበባ ልጅ ይመስለኛል፣ እርግጠኛ ባልሆነም እና ትናንት አውቀሽው አንተ ማስቀየም አልፈልግም ምናምናም። ሲጀመር እሱ የሰራው ጥሩ ነገር የለም እኛ እስከምናውቀው ድረስ ማለት ነው። ይባስ ብለሽ ደግሞ የብሩኬን ጨጓራ ላጥ ለማድረግ በዚህ መልኩ መጣሽ። እሺ እንግዲህ ሰው ወድሻለሁ ብሎ ግግም ብሎ ከመጣ መብቱ ነው አደለ? የአንቺ ፍላጎት ከሌለው እኮ መብቱ ነው ግን እንደመጣበት እንዳመጣጡ መመለስ ትቼ ስጦታውን ለምን ተቀበልሽ? እንደምታዩት ስጦታ ይዤልሽ ነው የመጣሁት ምናምን ነገር ብሎ ሀብል ሰጥቷታል። የሆነ የብር ሀብል ማለት ነው። እና መጀመሪያ ተግደረደረችን ያልፈልግ ምናምናም ብላ ነገር ግን በስርዓት አስሮላታል አንገቷ ላይ ማለት ነው። እና ደግሞ ምን አለች? ይሄ ነገር እኮ ለእኔ አይገባም ለሀይሜ ነበር ምናምን ነገር አለችው ማለት ነው። እንደማይገባሽ ካወቅሽ መቀበል አልነበረብሽም። ለአንቺ ብሎ ነው የመጣው። አዎ፣ ግን ካልፈለግሽው ነው ይዘህ እንደመጣህ ይዘህ ተመለስ ማለት ትችያለሽ። እና እንዲህ ትንሽ ብሩክ ያሳዝንሽም ወይ ነው የኔ ጥያቄ። እውነት ይደብራል፣ የምር በጣም ነው የሚደብረው። አንቺው ገብቶሻል፣ ስጦታው ለማን እንደሚገባ ለማን እንደሚያስፈልግ ታውቂያለሽ። አንድ ሰው ከመሬት ተነስቶ ለዘውን ደግሞ እወድሻለሁ እያለ መግቢያ መውጫ ካሳጣሽ ልጅ የብር ሀብል መቀበል የለብሽም። ምን ለምንድን ነው ሼም፣ እንደዚያ አይነት ይሸማል። ካልፈለግሽው እኮ አልፈለግሽም ነዋሪ አልፈልግም ይዘህ ሂድ ማለት ትችያለሽ። መልእክቱ ምንድን ነው? ከዚህ ሀብል ጀርባ ያለው መልእክት ምንድን ነው? ስጦታውን እየተቀበልሽ አልፈልግህም ማለት አትችልም። ስለዚህ አቋምሽን አሳውቂ ማለት ነው እና አስብሽዋል፣ ብሩክ ይሄን ነገር ሲሄ ደግሞ ምን ያክል እንደሚናደር በጣም ነው የሚከፋው። ደስ አይለውም ማለት ነው። ምክንያቱም እያደረግሽ ያለሽው ነገር ደስ የሚል ነገር አይደለም። በቃ አይደለም ነው ምለሽ። ምክንያቱም ከዚህ በፊት በትንሹ ነገር አስከፍተሽው ከዚህ በኋላ ከዛም ከዚህም እንድትይ አልፈልግሽም ማለት እንደዚህ እንድትይ አልፈልግም፣ ከኔ ውጭ ከማንም ሰው ጋር ቪዲዮ ራሱ እንድትሰሪ አልፈልግም ብሎ ለመጨረሻ ጊዜ ማስጠንቀቂያ ነግሮሻል። ጭራሽ አንቺ ይባስ ብሎ ለዛውም ከዳኒ ጋር ለዛውም ደግሞ ስጦታ ተቀበልሽ ማለት ነው እና መጨረሻ ላይ ደግሞ አመሰግናለሁ ምናምን ስትይው ነበር። ማንን ለማስቀናት ነው? አረ ተይ ግን የምር ይጀምራል። ብዙዎቹ ልጆች ግን እንደሚያኮርፉሽ አውቃለሁ። ማለት የብሮኬ ደጋፊዎች ብቻ ሳይሆኑ የአንቺ ደጋፊዎች ራሱ ይሄን ነገር ይፈልጉታል ብዬ አላስብም። ምክንያቱም ማናቸውም ቢሆኑ አንቺና ብሮኬ አብራችሁ እንድትሆኑ ነው የሚፈልጉት፣ ብዙዎቹ ማለት ነው። ምክንያቱም እናንተ እኮ ናችሁ። እሱም ሌላ ሰው እያስገባ፣ አንቺም ሌላ ሰው እያስገባች ነው እንጂ፣ ሶሲ ብሮኬ ሶሲን ባያመጣ አንቺ ደግሞ ዳኒን ባታመጡ ኖሮ በእናንተ መሀል ምንም አይነት የተከፋፈለ ኦዲየንስ አልነበረም። ነገር ግን እሱ አንድ ጥፋት ሲያጠፋ፣ አንቺም ደግሞ ሁለት ስታጠፊ ተያይዛችሁ ገደል ማለት እንደዚህ ነው እና የዛሬውን ቪዲዮ ብሮኬ ሲያይ የሚሰማውን ስሜት ማወቅ ፈልጋለሁ። በጣም እንደሚከፋ አዝናለሁ። ቻንሱን ራሱ የጨረሹ ነው የሚመስለኝ። ከዚህ በኋላ ምንም አይነት የቅርታ ልብል አንች ያለው አይመስለኝም። ምክንያቱም አካሄድሽ የልህ ይመስላል የሆነ ብሩኬን ለማናደር ለማስቆጨት፣ እሱን በቃ ለመበቀል አይነት ነገር ነው። ምክንያቱም እንዳልኩሽ ነው እና ስጦታ አይናቅም። አዎ ሰው ያመጣላችሁን ስጦታ ትቀበላላችሁ። ግን ከምን አይነት ሰው ነው የምትቀበሉት የሚለውን ነገር ማወቅ አለባችሁ። በዛ ላይ ደግሞ የስጦታው መሰጠት ምክንያቱ ምንድን ነው የሚለውንም ነገር ማወቅ አለባቸው እንጂ ሰው ከመሬት ተነስቶ ስጦታ አይሰጠንም። በነገራችን ላይ ወይ ላደረግነው መልካም ነገር ነው ወይም ደግሞ ከኛ የሚፈልገው ነገር አለ ማለት ነው። ብቻ ግን በሆነ ነገር ነው ሰው ዝም ብሎ ከመሬት ተነስቶ ለም እንደዛማ ቢሆን እኮ የማያውቃቸው ሰው ራሱ መንገድ ላይ ያስቆመው ስጦታ በሰጣቸው ነበረ። ግን አይደለም፣ ሰዎች ስጦታ ሲሰጡ የሆነን ነገር ምክንያት አድርገው ነው። ስለዚህ ዳኒ ሮስት ውስጥ ለሀይሚ ለምን አስቦ ስጦታ እንደሰጣት አላቅም ማለት ነው። እና እሱ ግን ሲል ነበረ ስጦታውን ከሰጣት በኋላ ይሄ ለጓደኝነታችን በጓደኝነታችን ያለ ስጦታ ነው ምናምን ነገር ብሎ ልክ እንደ ብራዘር ሲስተር ሊነገር ቀለል ሊያደረገው ፈለገ። ነገር ግን ሀይሚ ራሷ አዚጋ ምናለች፣ ይሄ ስጦታ ኮ ለእኔ ያልነበረ የሚገባው ለሀይሚ ነበር ምናምን ነገር እያለች ስታስረዳው ነበር እና እሱ ምን አለ እኔና ሀይሚ ረጅም መንገድ ሄደናል። ከሷ ጋር መታረቅ እፈልግ ያለው እሷ ግን ከኔ ጋር መታረቅ አትፈልግም። ስለዚህ የኔና የኔና የሶሲ ነገር የተቋጨ ስለሆነ ከአንቺ ጋር ነው መቀጠን እፈልግ አይነት ነገር ነው። እኛ ምንም ቢሆን ምንድን ነው ይገባናል፣ ምንም ቢሆን ማለት ነው። ስለዚህ እኔ ብሩኬ ነው ያሳዘነኝ። አሁን ላይ አስባችሁታል፣ ይህን ቪዲዮ ሲያዩ ምን እንደሚሰማው በባለፈው እንኳን ዝም ብሎ እንደዚህ ስጦታ እንኳን ተቀብላ አታውቅም። ግን ከሱ ጋር ስቶ እራሱ በጣም ስለሚናደር ብቻ እኔ እንደዚህ አይነት ነገር አልወድም፣ አልወደውን ነገር አታድርጊ። አንቺ እኔን የምርምቶችን ከሆነ ምልሽ ነገር መስማት አለብሽ፣ ከቃሌ መውጣት የለብሽም። እኔ ደግሞ እንደዚህ አይነት ማንነት የለኝም ሲላት ነበረ። ከወንዶች ጋር ወይም ደግሞ እኔ ከማልፈልጋቸው ሰዎች ጋር አትሆኚ ሲላት ነበር። እና እሷ ጭራሽ መሆን ብቻ አይደለም፣ ይኸው እንግዲህ ሀብል አሳስራ አመሰግናለሁ ዳኒሻ ብላለች። እኔ ሌላ ሰው እንኳን ቢሆን አይቆጨኝም ከዳኒ ሮስት፣ ኧረ ሀይሚ መነካሽ። እኔ ዳኒ ሮስት እንደውም እዚህ ጋር ገርሞኛል። በቃ ይህ ፍቅር እኮ የማያደርገው ነገር የለም ልጁን ጸባይ ያደረገው እንጂ እኔ ዳኒል ውስጥ ማለት መንገድ ላይ ራሱ አግኝቼው ዝም ብሎ ከመሬት ተነስቶ የሚሳደብ ነው የሚመስለኝ። ምክንያቱም ማቆ በስድብ ነው ማቆ ልጁን ማለት ነውእና ያው ፍቅር ደግሞ ጅል ያደርጋል ይባል የለ። ልጁን ግን ጅል ሳይሆን የሆነ ፀባይኛ ነው ያደረገው። የፍቅር ሰው አድርጎታል። በቃ የሆነ በቃላ ፀባይ እንዲገዛ አድርጎታል። የሃይሚ ፍቅር ግን ግን እኛ ሃይሚ የምንፈልገው ብሩኬን ነው። አንቺ አዲስ አበባ የመጣሽው ብሩኬን ብለሽ ነው። ብሩኬ አዲስ አበባ የመጣው አንቺን ብሎ ነው። ስለዚህ አንቺ እና ብሩኬ መለያየት የለባችውም። ለዛውም በዳኒሮ ውስጥ ማለት ነው። አረ ሃይሚ ምን አስበሽ ነው? የምር የምር ይደብራል፣ እንደ ይደብራል። አሁን ቆይ ይሄን ተቀብለሽ ሄደሽ ብሩኬ ጋር መንበርሽ ነው የምታሳምኘው? ይሄ እኮ ኖርማል ነው የጓደኝነታችን ማለት ነው። እሱ ብሩኬ ማለት ለአንቺ ወንድምሽ፣ በዛ ላይ ደግሞ ጓደኛሽ፣ ብዙ ነገር ሀሳብሽ የሚካፈልሽ ምናምን ነገር ነው። እና ሌላ ቤስት ጓደኛ አያስፈልግም። በነገራችን ለሴቶችም እንደዛ ጓደኛ ካላችሁ ሁሉ ነገራችሁ ስለሆነ ነው የሚገባው፣ እንጂ ችግር ሲገጥምሽ እዛ ሌላ ቦታ ሄደሽ ታወሪያለሽ ከዛ ምናምን ነገር አይደለም። ያ ሰው አብሯችሁ የሚሆነው ህይወታችሁን ሁሉ ሊያቀለው ነው። ገብቷችኋል? የሚያቀለው ደግሞ ምንድን ነው? በመተሳሰብ ሀሳብን ሸር በማድረግ ከገጠማችሁ ችግር እኩል ትወጣላችሁ ማለት ነው፣ እንጂ ሰው ጓደኛ መያዙ ጥቅሙ ምን ላይ ነው ማለት ሲገፋችሁ ስትቸገሩ ባለው ነገር በሙሉ አብራችሁ ማታ ሳልፎ ከሆነ የምታማክሩት ሌላ አብራችሁ የምትኖር ሰው ሌላ ከሆነ ይሄ ራሱ ሌላ ችግር አለው ማለት ነው። ስለዚህ ሀይሚ፣ ይሄ ስጦታ መመለስ አለብሽ ለባለቤቱ ማለት ነው። የምር አሁን ሀይሚ እንትራ ብሩኪ አንገት ላይ ሲያየው አስብሸ፣ ይደብራል። መቀበል አልነበረብሽም ሲጀምር። ኦኬ መጀመሪያ ፊትሽና ዙሪ ብሎ ነው ያሰረልሽ ግን ቢያንስ እያሰረልሽ እያለ ሁለት ሰዓት ነው የፈጀው። አንገትሽ ላይ ራሱ እያሰረ እያለ እውነት እና ያኔ ሀብል መሆኑን አውቀሸዋልና ኖኖኖ፣ ይሄ ነው እንዲህ በልበል መመልስን እንደዚህ አይነት ስጦታ አልፈልግም ብሩኬ ብታስቢለት ኖሮ በይ ብሩኬ፣ ይሄን ነገር ሲያይ ውስጡ ይከፋልና ይሄ ነገር ለእኔ አይገባኝም የሚገባው ለሀይሚ ነው ለሶሴ ነው ብለሸዋል አይደለ ዝም በሽ ብሞሪ፣ አይደለም ይሄ ነገር አይገባኝም ማለት ያለብሽ ፍትት አድርገሽ ሁልቅ አድርገሽ፣ እንካ ሄደህ ከፈለክ ለሶሲ ስጥ፣ ከፈለክ መንገድ ላይ ላገኛት ለፈለከው ሰው ስጥ እንጂ ይሄ ነገር ለእኔ አይገባኝም ብለሽ አውድቀሽ ነው እቃው መልሰሽ ቢሆን ኖሮ ኦማይጋድ፣ በጣም ነበር ኦደንስ ራሱ የሚወድሽ የሚያደንቅሽ፣ በዛ ላይ ደግሞ በቃ በቃላ ከጎንሽ የሚቆመው እንደዛ ቢሆን ነበር እንጂ ተቀብለሽ ምናምን ተግደረደርሽ ጭራሽ ማለት ነው ለእኔ ይገባ ምናምን ብለሽ መጨረሻ ላይ ያመሰግናል በላለች። ማረ ሀይሚ ግን የምር እና ምን አሰበሽ ነው? እና እንደዛ ባይሆን ኖሮ አሪፍ ነበረ። ግን ኦ ብሮኬ ለማየት በጣም ቸኩዬ ያለው ሚስኪን ብሮኬ የምር አሳዘነኝ ማለት ነው። አንዱ ሲለው አንዱ በቃ ተደጋገመበት። በቃ ምንም ሀይሚ በቃ ችግር ሆናበታለች የምር መከራት ሲያስመክራት እሷ እልህኛ ናት መስመር የላትም እሷ ያለችው ካልሆነ በቃ እና ግን እኔ እንጃ እኔ የና ሀይሚ ሕይወት የተበጠበጠ ብዬ የማስበው ሶሲ የምትባለች ብሩ ከይዘው ከመጣና ይሄ ዳኒ ሮስት የሚባለው ሰው በመካከላቸው ከገባ ጀምሮ ሕይወታቸው ሰላም የለም። ድሮም ሶስተኛ ሰው ጣልቃ ሲገባ ትዶር ትዳርና ፍቅር ዋጋ እንደሌለው እየታወቀ ነው። ስለዚህ ብሩኬ፣ ሶሲን እንዳመጣህ ባመጣህበት ቦታ መልስ። ሀይሜን ቢሆን ይህንን ልጅ ባደረስኩበት እንዳደርስ ብለሽ አስጠንቂ። ወይም እሱ ሲም ቀይሪ ለዳኒ ሮስት ሲባል ሌላ አንቺና ብሩክ የምትዋወቁበትን ብቻ ሲም ትይዛለሽ። ቤት መቀየርም ካለብሽ ቤት ትቀይራለሽ። በምን አያገኝሽም ማለት ነው። ሲጀምሮ ወንድ ልጅ ፊት ካላያ አይጠጋም። ዞር በምናምን ብለሽ ብታስፈራሪ ወይም ለሆነ ሰው ብትናገሪ ብሩኬ ራሱ በቂ ነው አንቺ ከሆን ችግርሽ ከዳኒል ውስጥ ጋብረሽ ስለቆም ችለው እንጂ ብሩኬን ይሄ ልጅ እያስቸገረኝ ነው ብት እሱ ለሱ አያንስም ነበረ ግን አንቺ ችግርሽ እሱ እንዲነካብሽ አትፈልጊም ብሩኬም ደግሞ አንቺ ከፈለግሽ እንዴት ነው እሱን ብቻ የሚችለው እንደዛ አይቻልም እና ለማንኛውም ማለት ነው ሀይሚ ዛሬ አጥፍተሻለ ተሻለ የምርን ከአንቺ አልጠበቅኩም ታውቂያለሽ እኔ በጣም ነው የምወድሽ በጣም አድናቂሽ ነኝ ግን አንዳንዴ እለ ልክ አልሰራሽም ማለት መብታችንም ነው አደለ እንደዛ ነገር እና እኔ ብቻ አደለውም ብዙዎቹ ልጆች እንደዛ እንደሚሉሽ ተስፋ አደርጋለሁ ምክንያቱም የብሩኬም ኦዲየንስ ሆነ የአንቺ ኦዲየንሶች ሁለታችሁ አብራችሁ እንድትሆኑ ነው የምንፈልገው ስለዚህ ይሄ ዳኒ ይባል ኩርንችት ሰውዬ ከመሀልሽ አስወጭ ነው መልሽ ነግርሽ ያለው አስረግጬ ነው የምነግርሽ አስወጭ በቃ ህይወትሽ ሰላም እንዲኖረ ከፈላሽ ማስወጣት አለብሽ ብሩኬም ደግሞ እንደዛ ወይም ካልሆነ አስታርቋቸው ሶሴኔና ዳኒ ጓደኛሞች ነን ምናምን ነገር እያሉ አይደለም። ስለዚህ ሁለቱን አያይዛችሁ ከመሀላችሁ አስወጡ ነው የምላችሁ። ለማንኛውም ስለነበረን ቆይታ አመሰግናለሁ። ሰላማችሁ ብዝት ትርፍ ይበል ባላችሁበት ሁሉ